ነው እኔ ግን ላፈቅራች እኔም አቀው ኤርሚያስ አንድ እሱን ደግሞ ልቤንም ሁሉ ነገሬን አሳልፎ የሰጠችው ገሎ ቀብሩን ነው እባክህ ኤርሚያስ ልለምን በቃ ተወኝ እሺ ልጃችንስ ልጅ የሚባል ነገር የለም ሲጀመር ማንነትን ካወኩኝ በኋላ አንተ ልጅ የመውለድ ፍላጎት አልነበረም እና ልጁን አስወጥችዋለሁ አይሆንም

ዳግም ኑሀሚን እርጉዝ እንደሆነች እያወቀ ራሱ ከኑሀሚን ሊርቅ አልቻለም ማለት ነው። እና በዚህ የተነሳ ደግሞ ኤርሚያስ እጅግ በጣም እየተናደደ እየተበሳጨ ይገኛል። እሱን አጠፋዋለሁ በማለት እጅግ በጣም ተናዶ ወደ ዳግም ሄዷል ማለት ነው። ምክንያቱም ኑሀሚንን ስለሚወዳ ስለሚያፈቅራት፣ በዚያ ላይ ደግሞ አሁን ላይ ደግሞ ዳግም ከመጣሁ ጀምሬ አንቺን እጅግ በጣም ወድጄሻለሁ አፍቅሬሻለሁ በማለት እንግዲህ ለናሆሚ ሲናገር ነበር ማለት ነው። ናሆሚ አሁን ላይ ለይርሚ ያላትን ነገር እጅግ በጣም እንትን ነው። ምክንያቱም እንደምጠለው እንደማትፈልገው ነው አሁን ላይ እየተናገረች ያለችው። ያን ጊዜ ነው እንደዚህ ያደረግኸኝ የካፌን ጊዜ ነው፣ እኔ ከውስጥ እያስወጣሁህ አሁን አልወድም አላፈቅርህም በማለት ደግማ ደጋግማ ተናግራ ነበረ። ኤርሚ ግን ማለት ነው እሷን ከማግኘት ወደ ኋላ አላለም። በሄደችበት ይከታተላታል፣ ያያታል ማለት ነው። ሲቀጥል ደግሞ ልጁን አስወጥቼዋለሁ እኔ እናንተን ምንም አይነት ነገር አያገናኝንም ብላ ነበረ። ግን ደግሞ ስቅስቅ ብላ ስታለቅስ አምላኪ ሆይ የተናገርኩትን ነገር እውነት እንዳታደርግብኝ፣ እኔ ግን እሱን ለማናድር ነው እንደዚህ የተናገርኩት በማለት ስታወራ ደግሞ ሰምቷታል ማለት ነው። ስለዚህ ልጁ ማለት ነው እንዳላወጣቸው አረጋግጧል። ከዚያም አንጻር ከሷ መራቅም አይፈልግም። በጣም ብዙ ሴቶችን እንትን የሚል ነገር ነው፣ ግን ደግሞ አሁን ላይ ከናሆሚ ፍቅር ይዞት ከእሷ ውጭ ወደ ውጭ ብሎ ኤድሜ ይገኛል ማለት ነው። ሌላው የናሆሚ እህት ናት ማለት ነው። የናሆሚ እህት እንግዲህ ኤርሜን በጣም ተፈታትነዋለች። እሱን እሱም በጣም ነው እየተናደደው፣ ምክንያቱም በጥፊ ነበር ያጮለችው። ከዛች ገረድ ጋር ለመሆን ነበር ለእኔና ለእናቴ ሹፌር እሆናለው እያልክ ስታጭበረብር እየነበርከው ቆይቶ ቢሆንም ደረስኩበት በማለት እንግዲህ ያው ናሆሚ ስትናገር ሲሰማ እሷን አትናገሪያት፣ በአንቺ አይነቱ አፍ እሷ የምትጠራ ልጅ አይደለችም እያለ ስለ ናሆሚ ሲናገር በመጨረሻ በጥፊ አጭለዋለች ማለት ነው። በጥፊ ስትለው ግን እጅግ በጣም ነበር የተናደደ። እሷንም ሊመታት አስቦ ነበር መልሶ እጁን ሰብሰብ አድርጓል ማለት ነው። ለአንቺ ይህ አይገባሽም ነበር ግን ደግሞ አሁን በራስሽ እጅ ወደ ራሴ እየመጣሽ ነው፣ አልምርሽም ማደርግሽም በማለት እንግዲህ ፎክሮ ሂዷል ማለት ነው። ኤርሚ ምን አይነት ስራ እንደሚሰራ ሁላችንም የምናውቀው ጉዳይ ነው። ስለዚህ የኑሃሚን እጅግ በጣም መጥፎ ነገር ነው የሚጠብቃት ማለት ነው። ከዚህ በፊት እንግዲህ ኤደንን እንዴት እንዳደረገቻት ከኤርሚ ጋር የምትሰራው ማለት ነው፣ ኤደንን ምን እንዳደረገቻት ሁላችንም የምናውቀው ጉዳይ ነው። እና በዚያ መልኩ ኤደንን በብዙ ነገሮች እንትን እንድትል አድርጓል። አሁን ደግሞ ማለት ነው የናሆምን እህት የናሆምን እህት እንደዛ ነገር ነው እያሰበላት ብዬ ነው ማስበው ማለት ነው። ምክንያቱም ይህ ነገር ለአንቺ አይገባሽም ነበር፣ ግን ደግሞ አሁን ላይ በራስ ሽጅ መተሻል በማለት ቀንሽን ጠብቂ ብሎ ሲፎክርላት ነበር ማለት ነው። ሌላው ወይዘሮ ዝናሽ እጅግ በጣም እየፈራሽ ትገኛለች ስለ ዳግም ጉዳይ ማለት ነው። ዳግም የልጅነቱን እንድታምንለት ይፈልጋል። እናቴ እንደሆንሽ ሁሉም ቤተሰብ ማወቅ አለበት፣ እንዴት እናትነትሽን እንዴት ትክጅኛለሽ እያለ ነው ያለው ማለት ነው። እና እኔ ሚስጥሩ እንዳይወጣ ከፈለሽ እና በሰላም የምንኖር ከሆነ ሁሉም ነገር መናገር አለብሽ፣ ሁሉም ሰው ማወቅ አለበት፣ ካለዚያ ምንም ሰላም አልሰጥሽም ብሎ ተነስቷል ማለት ነው። እንግዲህ ለናሆምም አስተዋውቀዋለች። በነገራችን ላይ ማለት ነው አሁንም የጓደኛዋ ልጅ እንደሆነ ምናምን ነው እንግዲህ ኤሚም እንደዚሁ ነገር ነው የተዋወቀችው። ኤሚ ግን ያው ዳግምን ጠጋጠጋ ብላለች፣ እየወደደችው ነው ማለት ነው። እሱ ግን በጣም ጥሩ ልጅ ትመስለኛለች፣ ከተግባባን ደግሞ ጥሩ እህትና ወንድሞች እንሆናለን ብሏት ነበር። ከዚያ በላይ እንጂ እንሆናለን እህትና ወንድም ጋማ አያቆምም፣ የሰው ልጅ ከተግባባ ብዙ ነገር ይሆናል ብላለች ኤሚ ማለት ነው እና ኤሚ ከጅለዋለች ማለት ነው። ዳግምን ግን ደግሞ ወንድሟ እንደሆነ አታቅም። እንዲሁም ደግሞ እናቱ እንደሞተችም ነግሯታል። በነገራችን ላይ እናቱ እንደሞተች ወይንም ደግሞ የተናገረችው ራሷ ወይዘሮ ዝናሽ ነች ማለት ነው። ጓደኛዬ ከውጭ ዳሞታ ነው በመኪና አደጋ እና ለዛ ነው ከኛ ለማረፍ ነው የመጣው እያለች ስትናገር ነበር። እናቴ በጣም ደግነች መልካም ነች እያለች ኤሚም ስለ እናቷ ስታወራ ነበረ ግን ደግሞ እንደዚያ አይመስለኝም ሲል ነበር። ምክንያቱም አንደኛ ከእሱ ላይ ያለው ነገር አለ፣ ሁለተኛ ደግሞ ለትንሽ ጊዜ ያወቃትን ኑሀሚንም እንደዚያ ሲያመነጫጭቋት ስላየ ቤት ውስጥ ይሄን ያክል ደግነቷ ምንም አልታየውም። በተለይ በራሱ ጉዳይ ማለት ነው። ያው ወልዳ ስለጣለችው እንግዲህ። በነገራችን ላይ ከላይ ኩንጋ ትዳር ሆና ነው እንግዲህ በመሀል የወለደችው፣ ያ ማለት የናሆም ታናሽ ወንድሙ ነው ማለት ነው እና ይብን ወልዳ ለአባቱ ጥላ ልጅነቱን እንኳን ይብን ቆይታ ነው ያመነችው ማለት ነው። የእሷ ልጅ እንደሆነ ውስጧ ያመነላት ወይንም ደግሞ በቃ ነው ብላ የተናገረችው ለአባትና ለልጅም ቢሆንም ቆይታ ነው። እሱንም ደግሞ የዳግም አባት ስላስፈራራት ነው የአንቺ ልጅ መሆኑን አምነሽ የማትቀበይ ከሆነ ሁሉን ነገር ለቤተሰቦችሽ ነው እውነቱን ድብቅ ሚስጥሽን አወጣልሻለሁ ብሎ ስላስፈራራት ተዳሯን እንዲፈርስ ስላልፈለገች ያው እውነቱን እንትን ብላለች ማለት ነው። ተቀብላለች፣ ግን ደግሞ ይፋ አልሆነም ማለት ነው። እና ለምንድን ነው እያለ ዳግም እጅግ በጣም በነገራችን ላይ በጣም ነው። በተለይ እናት ማለት ነው አባት ጥሎ ሊሄድ ይችላል፣ ግን ደግሞ እናት ጥላ መሄድ ማለት ልጅን ወልዳ አስቀምጣ መሄድ፣ ከዚያ ደግሞ ቢገናኙ ራሱ ልጅነትና ልጅ ብሎ ልጅ ተብሎ አለመጠራት በእናት እቅፍ ውስጥ አለመገኘት እንዲሁም ደግሞ ውዳግም እማየ ብሎ አለመጥራት አለመቻሉ እጅግ በጣም ነው እንትን የሚለው ማለት ነው። ካጠገቡ ያሉት እንግዲህ ኤሚና እንዲሁም ደግሞ እናሆም እንደልባቸው እናታቸውን ማሚ ያሉ እየጠሩ እሱ ግን እንዳይጠራ እየተከለከለበት ነው። ምክንያቱም ይብን ራሱ ከእነሱ ጋር ፊት ለፊት ብቻ አይደለም ብቻዋን ስትሆን ራሱ እማዬ ብሎ ሲጠራት እራሱ እማዬ አትበለኝ ብላት ተናግራለች፣ ማለት ነው እና ወይዘሮ ዝናሽ በጣም ስህተት ነው የሰራችው ዳግምም እጅግ በጣም ነው የተበደለው ብዬ ነው ማስበው ማለት ነው። ቤት እንደተከራየላቸው ተከራየላቸው ለናሆሚ እና እንዲሁም ደግሞ ለአቶ ተሰማ፣ ወይዘሮ ገነት ሰምታለች ማለት ነው። እንዲሁም ወደ ናሆሚ ለአቶ ተሰማ እና እንዲሁም ደግሞ ለናሆሚ ቤት እንደተከራየላቸው ና እንዲሁም ደግሞ የቤት የመግዛት እቅድ እንዳለው ኤደን ለወይዘሮ ገነት ተናግራ ነበር። እንግዲህ ወይዘሮ ገነት ቀጥታ ወደ ናሆሚ ቤት ነበረ የመጣቸው ማለት ነው። ናሆሚ ግን ልክ ልኳን ነግራ ነው ጠቻት ። ምክንያቱም ከዚህ በፊት እናንተ ግርግዳና ግርግዳ ነው እንጂ የምትፈልጉት ሰው መች ትፈልጋላችሁ? ያ ማለት ቤት ነው የሚፈልጉት እንጂ ሰው እንኳን ከልባቸው አይፈልጉም። ከዚያ ታማሚ አባትሽ ጋር እንኳን አብረን አንኖርም ሲሉ ነበር ከዚህ በፊት ማለት ነው። አሁን ደግሞ ደህና እንትን ላይ ሲቋቋሙና የራሳቸው የሆነ ነገር ሲሆን፣ እንደዚሁ ደግሞ ወይዘሮ ገነት ብቅ ትላለች ማለት ነው። በነገራችን ላይ አቶ ተሰማ የሚጨክል ልብ የላቸውም ማለት ነው። ምክንያቱም በእኔ ምክንያት ነው ጎዳና የወደቁት ብሎ ስለሚያስብ ማለት እና ወደፊት ኤደንም ሆነች እንዲሁም ደግሞ ወይዘሮ ገነት አብረው መኖራቸው አይቀርም ማለት ነው አቶ ተሰማ ከተሻለው ምናምን እንዲሁም ቤት ከተገዛላቸው በኋላ ማለት ነው። እና አሁን ላይ እንግዲህ አምራን እና እንዲሁም ደግሞ እናሆም ታርቀዋል ማለት ነው። ሽማግሌ መቶ የማትቀበሉ ከሆነ እማዬ እኔ ራሴ በድፍረት ቤት ድረስ አመጣታለሁ ብሏል ማለት ነው። ስለዚህ አምራን እና እንዲሁም ደግሞ እናሆም አንድ ላይ ይሆናሉ። በነገራችን ላይ አምራን አሁንም እንግዲህ እያስመሰለች ነው እንጂ በእርግጠኝነት እናሆምን አትወደውም ማለት ነው። ግን ታስመስላለች በጣም እና እናሆም እጅግ በጣም ይጎዳል ወደፊት ምክንያቱም እሷ ስለማትወደው ገንዘቡን ንብረቱን ነው የምትፈልገው ማለት ነው። እና በብዙ ነገሮች በእሷ ምክንያት እንግዲህ ቤቱ ሊበጠበጥ ይችላል ብዬ አስባለሁ። እንግዲህ ወይዘሮ ዝናሽ እንዳትመጣ እያለች እየፎከረች ነው፣ ግን እሱ ደግሞ እኔ በጉልበት አመጣት አለሁኝ ብሏል ማለት ነው። እና ቀጣይ ፓርት በእርግጠኝነት ራሷ ትመጣለች ይቅርታም ጠይቃ ነበር ከዚህ በፊት አቶ ሌይኩንን ማለት ነው። እንግዲህ ወይዘሮ ዝናሽ እንደዚሁ በማስመሰል ደረጃ ይቅርታ ትጠይቃታለች፣ ከቤት ትገባለች ብያስባለው ማለት ነው እና ኤርሚና እንዲሁም ደግሞ ናሆሚ መታረቅ አለባቸው። ናሆሚ ግትራትሁኝ ሁለታችሁ መታረቅ አለባቸው የሚሉ ሀሳብ አስተያየት የሚሰጡ በጣም ብዙዎች ናቸው ማለት ነው እና ሁለታቸው መታረቅ አለባቸው እንግዲህ አሁንም ማለት ነው። በነገራችን ላይ ኤደን ወደዚያ ወደ ናሆሚ ጋር ከሄደች እጅግ በጣም ከባድ ነው የሚሆነው። በጣም ብዙ ተንኮሎቹን ትሰራለች። ግን ደግሞ ኤድሚ ከጎኗ ይኖራል ብዬ አስባለሁ ማለት ነው። ኤደን ተንኮል ከመስራቱ ወደኋላ አትልም በብዙ ነገሮች ማለት ነው። ግን ደግሞ ደስ የሚለው ስለዚህ ጉዳይ ነበረ፣ በተለይ ስለ እርግዝናዋ፣ ስለ ናሆሚ እርግዝናው ጉዳይ ነበረ። ግን ደግሞ ብዙዎች ተረድተዋታል። በተለይ አቶ ለይኩን የተረዳበት ነገር እጅግ በጣም ነው ደስ የሚለው መልዕክት ነው። አምራን ገንዘብ ፈልጋ ነው ከናሆም ጋር የሆነችው። ናሆሚ ደግሞ ከኤርሚ እንኳን ብታረግዝ እንኳን ለፍቅር ብላ ነው ብሏል ማለት ነው። ስለዚህ በፍቅር ተታላ ወይንም ደግሞ ወዳ ፈቅዳ እንደሆነ አይቷል። ከዚ አንጻር ማለት ነው ተረድቷታል። የእሷ ሚስጥርና አባቷን ትንላት የነበረው በዚህ ጉዳይ ነው። እሱም ደግሞ ተስተካክሎላታል። ከዚህ በላይ እንግዲህ ምንም ይሄን ያክል እንትን የሚላት ህይወት የለም ብዬ አስባለሁ ማለት ነው። ከኤድሚ ጋር መታረቅ አለባቸው አባቷም እንድታረቅ ስለሚፈልግ